ዜጎችን ሁሉ ሁሉን አቀፍ የጤና አገልግሎት ሽፋን ከማሳደግ አንጻር ከሚሰሩ ስራዎች ተጠቃሽ ናቸው ተብሎ የሚታሰቡት የማህበረሰብ አቀፍ ጤና መድን አገልግሎት አንዱ ነው። በ2018 በጀት ዓመት ምን እየተሰራ ይገኛል? በ28 እንግዲህ ማንኛውም ማህበረሰብ የጤና መድህን ተጠቃሚ የሚሆንበትን መንገድ መፍጠር እና የተሻለ አፈጻጸም እንዲኖርን ማድረግ፣ ተገልጋዩም በዛው ልክ ጤና መድህን የኔ ዋስትና ነው የሚለውን እንዲወስድ አድርጎ ከመስራት ላይ በርከት ያለ ስራ ነው እየሰራን ያለ ነው። ማንኛውም ማህበረሰብ ሲባል የመንግስት ሰራተኛው ወይ ደግሞ ፔሮል ቤዝድ ከሆነ ውጭ ያለ ነዋሪ ብቻ የሚጠቃለን ነው። በዚህ የጤና መድህን አገልግሎት ውስጥ በብዛት የሚታዩ ጠቀሜታው ትልቅ ቢሆንም የሚታዩ የተለያዩ አይነት መዘናጋቶች፣ ጊዜ መፍጀት እና ጥቅሙን በደንብ አጉልቶ ካለመረዳት የሚመጡ ተግባራት እንዳሉ ይታወቃል። ይህንን እንግዲህ የምናየው በሁለት መንገድ እናየዋለን። አንደኛው እኛ የሰጠነው የግንዛቤ መፍጠር ስራ በደንብ እንዳልተኬደበት የሚያሳይ ነው። ሁለተኛው ደግሞ ማህበረሰቡ ችላ እደርሳለሁ የሚል ጥያቄን የሚያነሳበት መሆኑን አይተናል ማለት ነው። ግንዛቤ ከመፍጠር አንጻር እንግዲህ በክፍለ ከተማችን የሚኖሩ ማንኛውም ማህበረሰብ መድረክ ውይይቶችን ማድረግ ከእነሱ ጋር ተገናኝቶ መነጋገር በ2017 ላይ በነበረን የአባልነት ምዝገባ ውስጥ የነበሩብንን ክፍተቶች አርመን በ2018 የተሻለ ውጤት እንዲመጡ የማድረግ ስራ መስራት ነው። ስለዚህ እነኚህን ስራዎች ዘንድሮ ላይ ጥቅምት አንድ ከመጀመራችን በፊት ሰፋ ያሉ ውይይቶችን ከእያንዳንዱ ባለድርሻ አካላትም ከማህበረሰቡም ከተወካዮችም ብዙ ካሉበትም እንዲሁም ካሉን የምክር ቤት አባላትም ጋር የጋራ የማድረግ ስራ እና ግንዛቤን የመፍጠር ስራ ተደርጓል ማለት ነው። ስልጠናዎች ተሰጥተዋል። የመድረክ ውይይቶች ተደርገዋል። የንጠያየቅ መድረኮች ተደርገዋል። ብዙ ተግባራትን በዚህ የመከወን ስራ ሰርተናል እንደ ክፍለ ከተማ ማለት ነው። አሁን የሚቀረው ማህበረሰቡ የግድ ህዳር ሰላሳን መጠበቅ የለበትም ነው። ህዳር ሰላሳን ሳይጠብቅ በወቅቱ ከጥቅምት አንድ ጀምሮ በተከፈተው የጤና መድህን የምዝገባ የአባላት ምዝገባ ላይ እንዲሳተፍ ማድረግ ነው ይሄኛው ትንሽ መዘናጋት መፋዘዝ የሚታይበት ነው። ምክንያቱ ምንድን ነው? እደርሳለሁ ተብሎ አይደለም በሽታ የሚመጣው። እደርሳለሁ ተብሎ አይደለም ችግር የሚደርሰው። ያንን ነገር ለማረም መጀመሪያ የሚያስፈልገው ያለንን ዋስትና የጤና መድን ኢንሹራንስ ቀድመን በእጃችን መያዝ ይጠበቅብናል ማለት ነው። ያንን የጤና መድን ኢንሹራንስ በእጃችን ይዘን ተመዝግበን ለሚደርስብን ማንኛውም አይነት ህመም ይሁን ክትባት፣ ይህንን ካርድ ከያዝን በዚህ ካርድ መሰረት የምንገለገልበት አገባብ ይፈጠራል ማለት ነው። ስለዚህ በዚህ ባለን መሰረት በእያንዳንዱ ወረዳችን ላይ ያሉትን የአፈጻጸም ሁኔታዎች እየገመገምን እያየን እየሄድን ያለ ነው። ግን የተጠቃሚው መጠን አሁንም ገና ይቀራል ማለት ነው። ጤና መድህን እንግዲህ ዋናው አላማው በትንሽ ክፍያ ብዙ ወጪ የሚያስወጡንን መድኃኒት ማግኘት ነው፣ ህክምና ማግኘት ነው። ሌላ የተሻለ ነው፣ በዚህ ልክ ነው የሚባል ስለማይኖር ማለት ነው። ስለዚህ የማህበረሰብ አቀፍ ጤና መድህን የሚመለከተው የክፍለ ከተማችን ነዋሪ ቀደም ብሎ ይህንን የጤና መድህን ካርድ በመያዝ በማሳደስ የህክምና ወጪ የሚያወጡትን በርከት ያለ ወጪ በትንሽ ወጪ እንዲያገኙ የማድረግ ስራ ነው ማለት ነው መሰራት ያለበት። እኛ በልዩ ይሹ 2018 ላይ ይዘ ነው የምንሄደው የመጀመሪያው ስራ ጥራት ነው። ጥራት ነው የጤና መድን ተገልጋዩ በጥራት ነው ወይ እየተስተናገደ ያለው በጥራት ነው ወይስ እየተመዘገበ ያለው የሚለውን በደንብ እናያለን ማለት ነው። ከዚህ ጋር ተያይዞ ከካርድ መስጠት ከካርድ ማውጣት ሳይታደስ ታድሷል በማለት ወይ ደግሞ ስም በመቀየር የሚደረጉ የተለያዩ አይነት ነገሮች አሉ። እሱን እያረምን እያስተካከልን የምንሄድበት ይሆናል ማለት ነው። ስለዚህ ጤና መድህን አዳጊ ነው እየሆነ የመጣው የተሻለ ነው እየሆነ የመጣው ብዙ ማህበረሰቦችን መፍትሄ እየሰጠ የመጣ ያለ ተቋም ነው። መድኃኒት አቅርቦት እና አገልግሎት አሰጣጥ ምን ይመስላል፣ እንዲሁም የአባላት ሁኔታ ከጤና መድህን አባላት ጋር ካለ የሚነሱ የተለያዩ አይነት የመልካም አስተዳደር ችግሮችና የአገልግሎት አሰጣጥ ችግሮች ይነሳሉ በተለያዩ ጊዜ። የእነኚህ የአገልግሎት አሰጣጥ ችግሮችና ያለው የመልካም አስተዳደር ችግር ምንድን ነው የሚል የዳስሳ ጥናት እንደ ክፍለ ከተማችን ይካሄዳል። በዛ መሰረት ማህበረሰቡ የዚህን ጥያቄውን መልስ የሚያገኝበት አገባብ ተፈጥሯል ማለት ነው። የመጀመሪያው የሚነሳው በአለንበት ወረዳ ውስጥ ባለ ጤና ጣቢያ ውስጥ መድኃኒት ማግኘት አልቻልንም የሚል ጥያቄዎች ይነሳሉ በተለያዩ ጊዜ። አንደኛው ይሄ ጥያቄ ትክክል ነው፣ አግባብነት ያለው ነው። የመጀመሪያው ስራ የሚሆነው ያ ጤና ጣቢያ መድኃኒቶች እንዲኖሩት ማድረግ ነው። ነገር ግን በሶስት ጉዳዮች የተነሳ ጤና ጣቢያው ላይኖረው ይችላል። አንደኛው ያ ጤና ጣቢያ ያንን መድኃኒት የመግዛት የመያዝ ስታንዳርድ አለው ወይ? የተፈቀደላቸው ስታንዳርድ ስላለ እያንዳንዱ ተቋም ማለት ነው ያንን ላይይዞ ይችላሉ ሁለተኛው ያ ጤና ተቋም መድኃኒቶችን በሚገዛ ሰዓት ከአቅራቢው በሚገዛ ሰዓት መድኃኒቱን አሟልቷል ወይ የሚል ነው። ሶስተኛው በውስጡ ያሉት የሰራተኞች የሚሰጡበት የአገልግሎት አሰጣጥ ምን ይመስላል የሚለውን የመገምገም ስራ ተሰርቷል ማለት ነው። ስለዚህ የጤና ምድህን አባሉ ይህንን አገልግሎት ሲያገኝ በዛ ጤና ጣቢያ ውስጥ መድኃኒቱን ላያገኝ ይችላል። ይህ መድኃኒት አላገኘም ማለት ግን የጤና ምድህን አባሉ ይንከራተት ማለት አይደለም፣ እንግልት ይፈጠርበት ማለት አይደለም። በሁለት አይነት መንገድ እንዲፈታ ይደረጋል። አንደኛው ባለን የማህበረሰብ ፋርማሲ ውስጥ አገልግሎቱን እንዲያገኙ የማድረግ ስራ የሚሰራበት ነው። እነኚህን ደግሞ ትስስር በመፍጠር በመቀናጀት ከተለያዩ ሆስፒታሎች ጋር እየተሰራ ያለበት ነው። ከነኛ እንዲያገኝ ይደረጋል። ሁለተኛውና ትልቁ ነማ ፋርማሲ እንዲያገኙ ማድረግ ነው። ከነማ ፋርማሲዎች 52 ቅርንጫፍ አካባቢ ያላቸው 52ቱም ቅርንጫፍ ይህንን የማገልገል ያገለግላል፣ ማለት ነው። በዛ መሰረት ክፍያ ይፈጸማል። ስለዚህ ከአንድ የጤና ተቋም ውስጥ የታዘዘለት አንድ የጤና መድህን አባል መድኃኒቶቹን በነኚህ ሶስት አማራጮች የማግኘት ሙሉ መብት አለው፣ እያገኘ የሄደበት አገባብ አለ ማለት ነው። ስለዚህ ብዙ ጊዜ ከጤና ጣቢያ ውስጥ ለምን አናገኝም የሚለውን በዚህ ልክ እያስረዳን እንዲያገኙ እያደረግን፣ በዛ ባገኙት ልክ ደግሞ እንዲከፈላቸው እየተደረገ ያለበት አገባብ አለ። ከዛ ውጭ ከአገልግሎት አሰጣጣችን ጋር ተያይዞ የሚነሱ ጥያቄዎችም አሉ። የጤና ምድህን አባላትን ከፊትና ከኋላ ያደርጉናል፣ ጤና መድን ካለ እንደዚህ የሚሉ ብዙ አይነት ሀሳቦች ይነሳሉ። የነኝህንም ጥያቄዎች በትክክለኛ ጎናቸው ወስደን ሁልጊዜም ተገልጋይ ትክክል ነው በሚለው ጽንሰ ሀሳብ በመያዝ ወስደን የሰራንበት አገባብ አለ ማለት ነው። ያ እንዳይፈጠር ማንኛውም ተገልጋይ ወደ ጤና ተቋማችን የመጣ ተገልጋይ ባስቀመጠውና ባለው ሁኔታ መሰረት ባለው ሁኔታ መሰረት እንዲገለገል ይደረጋል ማለት ነው። ጤና መድን አባል ሆነ ጤና መድን አባል ያልሆነ እኩል እይታ እንዲኖር በሁሉም ጤና ተቋማችን ላይ ስራ ተሰርቶ መጠነ ሰፊ ለውጥ የመጣበትም አለ ማለት ነው። ከዛ ውጪ ከነበረን የጤና መድን ገንዘብ አሰባሰብም ጋር አባል በሚፈራበት ሰዓት ሲሰበሰብ የነበረው በደረሰኝ ነበረ። የነበረው ይሄኛው መሻሻል አለበት በደረሰኝ የሚሰበሰበው ነገር እያግባባን አይደለም በሚል ሀሳብ ሲነሳ ነበረ። በ አስራ ሶስት ላይ ሶፍትዌር ዴቨሎፕ ተደርጓል። እንግዲህ የሶፍትዌርም ዴቨሎፕ የተደረገው ኛው ክፍለ ከተማ ነው። በዛ ሶፍትዌር መሰረት ከባንክ ጋር ቅንጅት በመፍጠር ሁሉም አይነት ክፍያዎች ምንም አይነት የገንዘብ ንክኪ ከባለሙያም ከአደረጃጀትም ጋር እንዳይኖር በማድረግ በባንክ ብቻ እየተከፈለ ነው ያለው ማለት ነው። ይህንን እንግዲህ ላለፉት አራት አምስት ዓመታት እየተገበር ነው እየሄድንበት ያለ ትልቅ ለውጥም እያመጣልን ያለ እንደሆነ ይታወቃል ማለት ነው። ስለዚህ ይህንን የማድረግ ስራ ተሰርቷል። ከዚህ ባለፈ እንግዲህ ጤና መድህን ያለውን ጥቅም በደንብ ማስረዳት ላይ መድረስ ነው። እሱም ማንኛውም ማህበረሰብ አሁን ስለ ጤና መድህን ጥቅም ምን እንደሚያስፈልገው ከፍ አድርጎ እየሰራ እየሄደበት ያለ እንደሆነ አይተናል። ለውጥም እየመጣ ነው ያለው ማለት ነው። ከትናንትናው ዛሬ የተሻለ የጤና መድህን ግንዛቤ አለ። ከትናንትናው ዛሬ የተሻለ የጤና መድህን አባል መጨመር አለ። ከትናንትናው ዛሬ የተሻለ የመድኃኒት አገልግሎት ማግኘት አለ ማለት ነው። ይህን ሁሉ ስናደርግ ግን ተግዳሮት አለ፣ ተግዳሮት አለ። በሁላችንም መካከል የማይገባቸውን መድኃኒት ለመውሰድ የሚሞክሩ አሉ በተደጋጋሚ መውሰድ በሌለ ሰው መውሰድ ይህንን ከተለያዩ አይነት የፋርማሲዎች ሄዶ መውሰድ የመሳሰሉት ማለት ነው ይሄ ሲሆን ዋናው የሚጎዳው ተቋሙ ነው የጤና መድን ተቋሙ ነው ምክንያቱም ያለ አግባብ የሆነ ወጪ እያወጣ ማለት ነው ይህንን ሲስተም ለማለፍ በሚል ዘንድሮ አዲስ ሶፍትዌር ተጀምሯል በከነማ ፋርማሲ በኩል ማለት ነው ያ ሶፍትዌር ምንድን ነው ያ አባል ከተመዘገበ በኋላ ከአንድ ፋርማሲ ከወሰደ በኋላ በተለያዩ ፋርማሲዎች ሄዶ መውሰድ አይችልም። ስሙ እዛ ላይ ሬጂስተር ስለሚደረግ ማለት ነው። ስለዚህ እሱን እየሰራንበት ያለነው አገባብ አለና፣ በርከት ያሉ ስራዎች እየተሰሩ ነው። በርከት ያለ ለውጥም እየመጣ ነው። የተገልጋዩ እርካታ በዛው ልክ እየጨመረ እያደገ የመጣበት ነው ማለት ነው። የአራዳ ክፍለ ከተማ አስተዳደር የጤና ጽህፈት ቤት ኃላፊ አቶ ሄኖ ጌታቸው ስቱዲዮችን ድረስ መጥተው ማብራሪያ ስለሰጡን እናመሰግናለን። ውድ የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮቻችን የዕለቱ የአራዳው እንግዳ ፕሮግራማችን ይህን ይመስል ነበረ። በቀጣይ በሌላ ፕሮግራም እስክንመለስ ጤና ይስጥልኝ።